ሩታየዬ እኔ አንድ ነገር ልልሽ የሚፈልገው ቤትሽን ትተሽ መውጣት የለብሽም። ለምንድን ነው ቤትሽን ትተሽ የሚውጡ ወጪ? ቤትሽን ትተሽ የትን ቦታ መሄድ የለብሽም ማለት ነው። እዚህ ቁጭ ብለሽ የሚስተካከለውን መስተካከል ነው ያለብሽ እንጂ ቤትሽን ትተሽ ለመውጣት አታስቢ። ምክንያቱም ይሄ ትዳር እዚ ጋር የቆመ አንቺ ስንት ፈተና ስንት ስቃይና ስንት ነገር አያየሽበት ትዳር ነው ማለት ነው። ስንት ነገር ያሳለፍሽበት ነው። ቤትሽን ትተሽ ትዳርሽን ትተሽ በመሸሽ ደግሞ ሌላ መፍትሄ ይገኛል ብለሽ አታስቢ። እዚህ ሆነሽ የምትተካከለውን ነገር መስተካከል ነው ያለብሽ እንጂ ትዳርሽን ቤትሽን ዘግተሽ መውጣት የለብሽም። ቤተሰብ ጋም ቢሆን እንግዲህ መሄድ የለብሽም ነው ባይ ነኝ ምክንያቱም ቤትሽ ውስጥ ትንሽ ነው ምስተካከለውም ካለ መስተካከል፣ መነጋገርም ካለባችሁ መነጋገር ነው እንጂ ቤትሽን ትተሽ ሄደሽ ሌላ ቦታ ሆነሽ አስተካክላለው ወይ ያለው የሚለው ነገር የለም። እንግዲህ ቤተሰቦችሽ ጋር ከሄድሽ ገና እስከ ዘጠኝ ወር እንዴት ነው እዛ ምትቆይ አራሮታ? የማይታሰብ ነገር ነው። ቤትሽ ውስጥ ቁጭ ብለሽ ሁሉንም ነገር መስተካከል ያለብሽን ነገር መስተካከል ነው ያለብሽ። እሺ፣ ነው የሚለው እኔ መሄድ የለብሽም፣ እዚ ተቀመጭ ቤት ሽጥ ማለት ነው። ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት ናችሁ ልኝ? ደና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ ተስፋ አረጋለሁ። እኔ ከበዛ ሰላም ለእናንተም ይብዛ እያልኩኝ እንግዲህ ዛሬ ግሬስ ፋሚሊ ከች ብያለሁ ማለት ነው። እንግዲህ ሮታዬ ወደ ቤተሰብ ሄደሽ እዚያ ሜሮዬን አረጋግቼ ትንሽ ቆያችሁ ልምጣ እስክወልድ ድረስ ያለች ነው እና ሮታዬ ልነግርሽ የምፈልገው ቤትሽን ሻጪ እዚ ቤትሽ ሆነሽ የምታደርጊውን ነገር ማድረግ ነው እንጂ ቤትሽን ለቀሽ ወጥተሽ እንደገና ደሞ እናትሽ ላይ ሸክም መሆኑ ራሱ ከባድ ነውና፣ ካገባሽን በኋላ ሴት ልጅ ካገባች በኋላ ሄዳ ቤተሰብ ጋር መቀመጥ እራሱ ጥሩ አይደለም ባይ ነኝ እኔ። እና ደግሞ ለወንድማችን ኤፍሬም ማለት ነው፣ ህይወታቸው ውስጥ ትዳራቸው ውስጥ ገብተህ ፈራጭ ቆራጭ ካለንኳ አትበል። ወንድማችን ከመሀላቸው ውጣ። እነሱ በሚግባቡበት መንገድ ይግባባሉ። አዲስ አይደለም ለነሱ ማለት ነው። በህይወታቸው ውስጥ ብዙ ነገር ተፈጥረዋል። ያ ብዙ ነገሮች ያ ሁሉም ነገሮች ወደ ኋላ ትቶ አሸንፎት ወጥቶ ዛሬ እዚህ ደረጃ ላይ ደርሷል ማለት ነው። እንደገና ደግሞ አንተ መሀላቸው ገብተህ አለቃ ሆኜ ካልፈረድኩ አትበል። ስጀምር የአንድ ትዳር ውስጥ ባልና ሚስት ብቻ ናቸው የሚመለከታቸው እንጂ ሶስተኛው ወገን አያስፈልግም ማለት ነው። ትዳር ውስጥ አንተ ከመሀላቸው ውጥ አላቸው እነሱ እንደፈለጉ የራሳቸው መወሰን ያለባቸው መወሰን አለባቸው ማለት ነው። አንተ ከመሀላቸው ብትወጣ ባይነኝ ወንድማችን ኤፍሬም አታ ቦካ የሰው ትዳር ውስጥ ጠስሆ ገብት ብዙ ነገር አትበል ማለት ነው። ጥሩ አይደለም። ማድረግ ያለባቸው እራሳቸው እያቃሉ ተነጋግረው ማለት ነው እነሱ እስከ ዛሬ ብዙ ነገር አሳልፈዋል። ብዙ ነገር ተብለዋል። ብዙ ውጣ ውረድን አሳልፈው ነው እዚህ የደረሱት። መቼም በአንድ ጊዜ እንጣጥ ብለው እንዳልደረሱ ሁላችንም እናውቃለን። እና ማለት ነው አብርሽ እና ሩታ በጣም ብዙ ነገር አሳልፈው ብዙ ፈተና አሳልፈው እዚህ እንደደረሱ እናውቃለን። እና አንተ ዛሬ ትዳራቸው ውስጥ ገብተ ሩታም ትሂድ ከፈለገች ትሂድ እያልክ እዚህ ጋር ልጅቷንም የማይሆን ነገር እንድታስብ አታደርጋት ማለት ነው። ከመሀላቸው ውጣ፣ እራሳቸው ማሰብ ይችላሉ። ህፃን ልጆች አይደሉም፣ እራሳቸው መወሰን የሚችሉ ልጆች ናቸው እና ኤፍሬም በቸርክ መጠን አንተ ሰብሰብ ብልና ከመሀላቸው ውጣ ነው ምለን። ሁሉም ነገር ያልፋል፣ የማያልፍ ነገር የለም። መጨረሻ ላይ አንተ የምትታዘብበት ሰው እንዲያዝንብክ አታደርግ ማለት ነው። ከመሃላቸው አንተ ውጣ እራሳቸው መነጋገር መወያያት ነገሮችን መፍታት ይችላሉ ማለት ነው። አንተ ከመሃላቸው ዞር እንድትልላቸው በትት እና ጠይቃለው አንተ ማለት ነው። ወንድማችን ኤፍሬም እንደዚህ አይባልም። ሲጀምር ባለትዳሮች መሃል ገብቶ ሌላ አስተያየት እንድስማሙ ነው እንጂ መደረግ ያለብ እንደዚህ ማለት የለብህም ማለት ነው። ሀቤል ደግሞ አንተ ከልብ እውነት ንጹ ጓደኛ ነክ በጣም ማለት ነው። ኤፍሬም ትሂድ ይላል ሀቤል ደግሞ እንዴት ከዚች ቤት አትወጣም? ይላል። እንግዲህ እዚህ ጋር ልዩነታቸው የራሱ በጣም ነው የሚገርመው ማለት ነው። የሀቤል እና የኤፍሬም ልዩነት በጣም ነው የሚገርመው ማለት ነው። በነገራችን ላይ ኤፍሬም ሰብሰብ ብለ ከመሀላቸው ቢወጣ ባይ ነኝ። ራሳቸው ተነጋግረው ራሳቸው መፍታት ይችላሉ ማለት ነው። ልጆቹ ራሳቸው ህፃን ልጆች አይደሉም። ራሳቸው ወስኖ ነው እስከዛሬ እዚጋ የደረሱት። ማን ነው መወሰን ይችላሉ። በጣም አስተዋይ ልጆች ናቸው፣ ብዙ ነገር ማሰብ የሚችሉ ልጆች ናቸው። የሰውን ድጋፍ አያስፈልግም፣ ምክንያቱም አስተዋይ፣ በደንብ የሚያስብ እና የሚያመዛዝን ጭንቅላት አላቸው ልጆች ማለት ነው። ያንተን እርዳታ ያንተን ውሳኔ የሚፈልጉ አይመስለኝም። ከአንተ ማለት ነው፣ አንተ መሀላቸው ገብተህ ባታቦካ ትርፍ ቃል ባትናገር ባይነኝን ኤፍሬም አንድ ሰው ትዳር እስከመሰረተ ድረስ ተግባብቶ ተወያይቶ ትዳር ውስጥ ብዙ ነገር ይፈጠራል። ሁሉም ነገር ተወያይቶ ተነጋግረው ነው እንጂ መፈታት ያለበት። ሩታ የአንችንም ቤትሽን ትደሽ መሻሻ አይጠበቅብሽም ማለት ነው። አንቺ ያለሽው ቤትሽ ውስጥ ነው። አግብትሻል ጋዊ ሚስቱንሽ ቤትሽ ለቀሽ በፍጹም መውጣት የለብሽም ማለት ነው። እና ከቤትሽ መውጣት የለብሽም። ቤትሽ ውስጥ ነው መቀመጥ ያለብሽ ሩታዬ። ከምንም በላይ የሰው ልጅ ተረጋግቶ ማሰብ፣ ህይወታችን ላይ የሚደርሰውን ሁሉም ነገር ተረጋግተን አስበን መወሰን የውሳኔ ሰው መሆን ያለብን እንጂ ህይወታችን ትድን መሸሽ መራቅ ምንም እንትን አይሰጠንም ማለት ነው። ሳሬ ቆይታ ይህንን ይመስል ነበር። ውድ ቤተሰቦች፣ ሩታዬ ተረጋግተሽ አስቢ። አንቺ በመራቅ የሚገኝ በመሻሽ የሚገኝ የሚፈጠር አዲስ ነገር ስለሌለ እዚህ ሆነሽ ነው የወትሽን ትዳርሽን መስተካከል ያለብሽ መራቅ ያለብሽ ማለት ነው። አቤል ወንድማችን በጣም ክበራን ደ ትልቅ ሰውነህና ነህና፣ የትልቅ ሰው ነው እውነት ትልቅ ሰው የምትመዘገን ሰው ነህና፣ የእነሱ ሩታም ከቤት እንድትወጣ አይፈልግም። እዚህ ሆኖ እንድስማሙ ነው የሚፈልገው። በጣም መልካም ሰው ነው። እና ኪበር ወንድማችን ሀቤል በጣም ነው የምናመሰግነው። ግሬት ፋሚሊ ሁል ጊዜ ብዙ ፈተና እያሳለፉ ልጆች ናቸው እና ለነሱ እቺ ምንም አይደለችም ማለት ነው። በርቱልን። መሀላቸው የገባውን ሰይጣን ፈጣሪ ያወጣላቸው እላቸዋለሁ። ሰላማችሁ ይብዛልኝ። ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆዩልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ክበሩልኝ። ውድ ቤተሰቦች ከልብ አመሰግናችኋለሁ፣ አብራችሁ ስለቆያችሁ። ክበሩልኝ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልን።